ተመልሰናል አድማዎቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። ፕሮግራሙ ፉትቦል ካፌ ነው። የኔይማርን ቡድን እንመልከት። እንግዲህ ወደ ብራዚል አቅንቶ ለክለቡ መጫወት ከጀመረ በኋላ ብዙ ውዝግቦች ይነሳሉ አይደል? በኔይማር ዙሪያ እንደዚህ አይነት አጀንዳዎች ሁልጊዜ አይታጡም። አንድ ጊዜ ጉዳቱ በጣም አሳሳቢ ይሆናል፣ ሌሎች ሌሎች ጉዳዮችም። አሁን ደግሞ ቡድኑ ያለበትን ወቅት አቋም እንመልከት። ሰሞኑን በሶሻል ሚዲያ ላይ አንድ ተደጋግሞ የሚታይ ምስል አለ፣ ኔይማርን የሚመለከት በቀደም የእሱ የልጅነት ቡድኑ ሳንቶስ ከፍላሚንጎ የብራዚል ሴሪያን እየመራ ካለው ቡድን ጋር ጨዋታ ነበረው እና ጨዋታው በተደረገ ጊዜ ሁሉ 85 ደቂቃ ነው ሜዳ ውስጥ የቆየው። ያው ራሱን የቻለ ቲያትር ነው የነበረው፣ የኔይማር ቲያትር ነው የነበረው። በአንደኛው አጋጣሚ በቡድኑ ምን ያህል ደስተኛ እንዳልሆነ እንደሚያሳይ አይነት አስር ቁጥር ነው አይደለም ኔይማር እና የመልስ ምት ነበራቸው ሳንቶስ ተጫዋቾች የመልስ ምቱን ራሴ ነው የምመተው ብሎ ግብ ጠባቂ ነው በተለምዶ የሚመታው፣ ግብ ጠባቂ ካልቻለ ተከላካዩ ይመታል። ኔይማር እኔ ነኝ የምመታው ብሎ ሄደ፣ ወደ ጎል ሄደና ከግብ ጠባቂው ኳሱን ተቀብሎ በአጭር ለመጫወት ማለት ነው። ጠለዛችሁ ሰለቸኝ ብሎ ግብ ጠባቂ ይጠለዛል። ኳስ በመሬት የለም ከኋላ ነው የሚጠለዘው ብሎ ተናዶ ዚቫልዶ ለሚባለው ከሳንቶስ ተከላካዮች መካከል ለአንዱ ሰጠው። ራሱ ነይማር ነው የመታው ጎል ኪክ የሚባል የመልስ ምት የሚባለው እዚህ ቫልዶ ደግሞ ያው መቼስ ኦልድ ሀቢትስ ኔቨርዳይ ነው የሚባል ነገር አለ ልማድ ሆኖበት ጠለዙ እና በገን እንደገና ነይማር እና በጨዋታው ላይ ያሳየው ብስጭት በቡድን ጓደኞቹ ላይ በዳኞች ላይ በ አሰልጣኙ ላይ በኋላ ቀየሮ ሲያስወጡት አምስት ደቂቃ ሲቀረው ነው ቀየሮ ያስወጡት። እንግዲህ ከሁለት ወር በኋላ ነው ጨዋታ ሲጀምር ኔይማር ሰላሳ ሶስተኛ ሳምንት ነው እና ብራዚሎቹ በጣም ተበሳጭተዋል። አሁን ቀየሩት አሰልጣኙ አምስት ደቂቃ ሲቀረው። ሳንቶስ ሶስት ለዜሮ ይመራ ነበር። እሱ ተቀይሮ ከወጣ በኋላ ሁለት ጎል አስቆጠሩ ና ለከምባክ ተቃርበው ነበር ግን ጨዋታው ሶስት ለሁለት ተጠናቀቀ። ሁለት ጎሎች ሲቆጠሩ አልነበረም እሱ ተበሳጭቶ በቀጥታ ወደ መልበሻ ክፍል ስለነበር የገባው። በነገራችን ላይ ሁለቱን ጎሎች ያስቆጠረው የሮቢኞ ልጅ ነው። ሮቢኞ ሌላ የሳንቶስ ትልቅ ተጫዋች የነበረ ነው ወደ ሪያል ማድሪድ ከመሄዱ በፊት። በጊዜው ዲየጎ ሪባስ እና ሮቢኞ ሁለት አዳዲስ የሳንቶስ ፈርጦች ተደረገው ይታዩ ነበር እና ሳንቶስ በዚህ ሽንፈት የተነሳ አስራ ሰባተኛ ስፍራ ላይ ነው የተቀመጠው። አሁን ባለው ሁኔታ የሚጠናቀቅ ከሆነ ሳንቶስ ይወርዳል ከብራዚል ታሪካዊ ክለቦች መካከል አንደኛው የፔሌ እና የራሱ የኔይማር ቡድን ነው፣ ወይም እንዲህ አይነት ታሪክ ያለው ቡድን ነው። በቀደም ጨዋታው የተደረገው በማራካና ነበር፣ ሰባ ሺህ ተመልካች ስቴዲየም ውስጥ ታድሟል። በታሪካዊ ማራካና እና ለእሱ ደግሞ በጣም አስፈላጊ ነበር። እንደምታውቂው የሮናልዶን ታሪክ መድገም ይፈልጋል። ሮናልዶ ልክ እንደ ኔይማር ሁሉ በጉዳት ሲማቅቅ ቆይቶ ማንም ሳይጠብቀው በ2002 የዓለም ዋንጫ ስምንት ጎል አስቆጥሮ በዚያ የዓለም ዋንጫ ብራዚልን የዓለም ሻምፒዮን ያደረግበትን ፐርፎርመንስ አሳይቷል። በፍጻሜው ጀርመን ላይ ሁለት ጎሎች፣ በግማሽ ፍጻሜው ቱርክ ላይ ያቺን አስደናቂ የትሪቬላ ጎል እንጨምሮ ማለት ነው። ሮናልዶ በነበረበት የፊትነስ ሁኔታ በትንሹ ለሁለት አመት በተሟላ ሁኔታ አልተጫወትም። ስለዚህ የዓለም ዋንጫ ላይ የመሳተፉ ጉዳይ በጣም አጠራጣሪ ነበር። በማጣሪያ ጨዋታዎችም ላይ አልተሳተፍም ምክንያቱም ለኢንተር እየተጫወተ አልነበረም በዛ ተመሳሳይ ጊዜ። ስለዚህ ሉዊስ ፌሊፔ ስኮላሪ እሱን ሲጠሩት ከአለም ዋንጫ በፊት ልክ እንደ ማሪዮ ዛጋሎ በ1998 ያለም ዋንጫ ሮማኒዮ ሮማሪዮን ይጥሩት አይጥሩት እንደሚል ትልቅ ሀገራዊ ጉዳይ አልነበረም። በእርግጥ ግን ሰርፕራይዝ ነበር፣ ሮናልዶ ለዛ ያለም ዋንጫ ይደርሳል የሚል ብዙ ግምት አልነበረም። ያንን ታሪክ መድገም ይፈልጋል። ምክንያቱም ከ2022 ያለም ዋንጫ በኋላ 43 ጨዋታ ነው ያደረገው። አሁን 2025 ነው በሶስት ዓመት ውስጥ የግማሽ ሲዝን ጨዋታ ነው፣ ወይም ለትልልቅ ቡድኖች የግማሽ ሲዝን ወይ የውድድር ዘመን ሁለት ሶስተኛ ጨዋታ ብቻ ነው ያደረገው። እየተጫወተ አይደለም። ነይማር ለሶስት ዓመት እየተጫወተ አይደለም፣ ወይም በወጥነት እየተጫወተ አይደለም። አልፎ አልፎ በወራት በርካታ ሳምንታት ጣልቃ ነው የሚጫወተው። ይሄ ደግሞ የዓለም ዋንጫ ዓመት ነው። የዓለም ዋንጫ ዓመት ነው። ልክ ሮናልዶ ያደረገውን ማድረግ ይፈልጋል። በካርሎ አንቼሎቲ ስብስብ ውስጥ መካተት ይፈልጋል አሁን በለንደን ያሉት በአርሰናል የልምምድ ሜዳ በኮልን የልምምድ እየሰሩ ነው። እና የብራዚል ብሔራዊ ቡድን በሚቀጥለው ማርች እንደገና ሌላ ኢንተርናሽናል ብሬክ አለው። አንቸሎቲ ጊዜ የላቸውም፣ በቂ ጨዋታዎች የሏቸውም። የፍክክር ጨዋታዎቹ በሙሉ አብቅተዋል። የሚያደርጓቸው ጨዋታዎች ብዙ ትርጉም ያላቸው ጨዋታዎች አይደሉም። የመጀመሪያ ጥሪ ሲያቀርቡ የሪያል ማድሪድ ስንብታቸው ዛሬ እሁድ ተነግሮ በማግስቱ ሰኞ የሲቢኤፍ ሹመት በይፋ ከጸደቀ በኋላ ወዲያውን የተደረገው እናም፣ ብዙ ሰዎች እንደሚሉት የመጀመሪያ የብራዚል ብሔራዊ ቡድን ጠሪያቸው የእሳቸው አይደለም። ምክንያቱም በሪያል ማድሪድ ኃላፊነት ውስጥ ቢዚ ስለነበሩ ሌሎች ሰዎች ናቸው ሌሎቹን የብራዚል ተጫዋቾች ፐርፎርማንስ ኢቫሉዌት ሲያደርጉ የቆዩት እና አንቸሎቲ አሁን በቂ ጊዜ የላቸውም ቡድን ለመገንባት የሚሆን አንዱ ጥሩ ነገር ቲም ቪከር የሚባል ሰ የታወቀ እንግሊዛዊ ግን በብራዚል የሚኖር ጋዜጠኛ ውስብስብ አሰልጣኝ አለመሆናቸው ሊጠቅማቸው ይችላል። ዘ ግሬት ሲምፕሊፋየር ይላቸዋል። በጣም የሚያቀሉ አሰልጣኝ ስለሆኑ ሊጠቅም ይችላል። ኢንተርናሽናል እግር ኳስ በተለይ አለም ዋንጫ ሲመጣ በቂ የመዘጋጃ ጊዜ ስለሌለ። ለማንኛውም ነይማር እዚህ አለም ዋንጫ ላይ መሳተፍ ይፈልጋል። ትልቅ አመት ነው ለሱ። ከታላላቅ ብራዚሊያን ተጫዋቾች መካከል አንዱ መሆኑ የሚያከራክር አይመስለኝም። ግን እጅግ ከታላላቅ ከምን ጊዜም ምርጥ አስር የብራዚል ተጫዋቾች መካከል አንዱ ተብሎ ሊጠቀስ የሚችል ይመስለኛል። ብራዚል አምስት የዓለም ዋንጫ ያሸነፈ አሸንፈ እያንዳንዱን የዓለም ዋንጫ የተሳተፈ ተሳተፈ ብቸኛው ሀገር ቢሆን የብራዚል የምንጊዜም ከፍታ ጎል አስቆጣሪ ነው። ከዛ መነሳት እንችላለን ምን ያህል ትልቅ ተጫዋች እንደሆነ። ግን የዓለም ዋንጫ አላሸነፈም። የዓለም ዋንጫን እስካላሸነፍሽ ድረስ ደግሞ በነ ፔሌ ተመሳሳይ ስትንፋስ መጠቀስ አትች የመጨረሻው እድል ነው ይሄ አሁን ሰላሳ ሶስት አመቱ ነው። ሌላ የዓለም ዋንጫ አይጫወትም። ጥያቄ የለው ለዚህ ዓለም ዋንጫ ለመሳተፍ ይፈልጋል። ቅዳሜ ለት ከሴኔጋል ጋር ጨዋታቸውን ያደርጋሉ እና በእነዚህ ወራት ቢያንስ ከሚቀጥለው ማርች ባለው ጊዜ ብቃቱን ማሳየት ይፈልጋል በአንቸሎቲ ለመጠራት። ግን ጨዋታው ላይ ጥሩ አልነበረም። ፍጥነቱ ከርቶታል። ያ ትሪከር ያ ድሪብል ሀብታም ነው። መቼስ በእኛ ዘመን እንደሱ አይነት ቴክኒካል ተጫዋች ያየን አይመስለኝም። ግን ያንን ክህሎት መድገም አልቻለም። ሜዳው ሲነጫነጭ ከቡድን ጓደኞቹ ጋር ሲጣላ፣ ከአሰልጣኙ ጋር ሲጣላ ነበር የታየው እና እንዲያውም አንድ ኦግሎቦ የሚባል የብራዚል ጋዜጣ ምን አለ? በረፍት ሰዓት ላይ ብቸኛው ጎል የምናስቆጥርበት ንድል ንገራችሁ የመጨረሻው 30 ሜትር ላይ ኳስ ለኔ ከሰጣችሁኝ ብቻ ነው ከዛ ውጭ ይሄ ቡድን ጎል አያስቆጥርም ይላቸዋል። ግን ኳስ ሲመጣ ያው በጉዳት ብዙ የተቸገረ ተጫዋች ነው ክህሎቱ ጥያቄ የሚነሳበት አይደለም። ግን ጥሩ ፎርም ላይ አይደለም ያለው ስለዚህ የመልበሻ ክፍሉ ስሜትም ጥሩ አይደለም። አንድ ኔቶ የሚባል የቀድሞ የኮሪንቲያንስ ተጫዋች ተቀይሮ ሲወጣ አሰልጣኙ ላይ ለመነጫ ነጭ ያሳየው ነርቭ ይደንቀኛል። ጥሩ እየተጫወትኩ ነበር እና አምስት ደቂቃም ሲቀረው መቀየር የለብኝም ማለቱ ነው። ቀድሞ አለመቀየሩ ነው ሰርፕራይዙ። እንዲያውም ያንን አይነት ነርቭ ማሳየቱ የሚገርም ነው። ያሳፍራል። ሳንቶስ ይወርዳል። የኔቶ አስተያየት ነው የሚወርደው በነይማር ወደ ሴሪቢ ማለት ነው። ወደ ታችኛው ዲቪዚዮን በነይማርና በፕሬዚደንቱ ማርሴሎ ቴክሼራ ምክንያት ነው። በሁለቱ ጥፋት ነው የሚወርደው ሳንቶስ ብሏል። አሁን የሚፈራው ነገር ቀጥለው የሚመጡት ጨዋታዎች በጣም ከባድ ጨዋታዎች ናቸው። ቅዳሜ እለት መሪውን ፓልሜራሽን ይገጥማል። ከዚያ ሚራሶል የሚባል ቡድን አለ። አራተኛ ስፍራ ላይ የተቀመጠ ቡድን ነው። እርሱን ያገኛል። ከዛ ክሩሴሮ ነው ያገኛል። ክሩሴሮ ደግሞ ሶስተኛ ነው። ስለዚህ አንደኛ፣ ሶስተኛ፣ አራተኛ ከሆኑ ቡድኖች ጋር ነው የሚጫወተው። ከአምስቱ ጨዋታዎች ሶስቱ እነዚህ ናቸው። እንደ ሳንቶስ አይነት ትልቅ ቡድን ኔይማርን የያዘ ቡድን ሊወርድ አፋፍ ላይ ነው ያለ። ይሄ ማለት የዓለም ዋንጫ ላይ ይሄዳል በጣም አጠራጣሪ ነው። ሮናልዶ ያደረገውን ነገር የማድገም የመድገም እድል የለ ሀም ሰዎች ምንድነው ሰሞኑን በብራዚል ኔይማር ራሱ በጣም አከራካሪ ሰው ነው፣ በተለይ በፖለቲካዊ ጉዳዮች ላይ ከዣይር ቦልሶናሮ ጋር የነበረው ወገንተኝነት በእሳቸው ላይቭ ስትሪሚንግ ላይ መገኘቱ፣ ፖለቲካዊ ሬወት አለሞችን ማብራራት የማይችል ሰው እንዴት እንደዚህ ራይት ሊኒንግ ሆነ ምናምን ይላሉ። ግን ብዙዎቹ ሀብታም ሰዎች የእሳቸው ደጋፊዎች ናቸው። ምክንያቱም የእሳቸው የታክስ ሲስተም ሀብታሞቹ ነው የሚጠቅመው የበለጠ ልክ የትራምፕ አይነት ሀብታሞች የሚደግፏቸው የቢዝነስ ሰዎች የሚደግፏቸው አይነት ናቸው። ኢናሲዮ ሉላ ደ ሲልቫ በድጋሚ ፕሬዚደንት የሆኑት ሰው ደግሞ ሌላ አይነት ፕሮግረሲቭ ታክስ የሚፈልጉ ከሀብታም ብዙ ታክስ እየወሰዱ ለድሀ መደጎ የሚፈልጉ አይነት የድህነት ቅነሳ ላይ የሚያተኩሩ አይነት ናቸው። እና በዛ ምክንያት ብዙ ጠላቶች አሉበት በብራዚል እንደዚሁ የሚወደድ አይደለም። የሚወደድ አይደለም ስል በዚህ የፖለቲካል ኦሪየንቴሽኑ ምክንያት ማለት ነው። ከዛ ሲመጣ የነበረው ትኩሳት የሚገርም ነው። የትልቅ ተጫዋች መመለስ ነው፣ ግን ሜዳ ውስጥ ያ ነገር አልተሳካም እስካሁን ድረስ። ስድስት ጎል ነው ያስቆጠረው፣ ሶስት የመጨረሻ ኳሶች ነው ያቀበለው። በጉዳት ብዙ ጊዜ የለም፣ ሲመለስም ብቃቱ ጥሩ አይደለም። ሰሞኑን የሶሻል ሚዲያዎቹ ላይ ሪካርዶ ሮዛ ከሚባል የአንድ የአካል ብቃት አሰልጣኝ ጋር ልምምር ሲሰራ ሲተጋ የሚያሳዩ ምስሎች በሶሻል ሚዲያው ላይ እናያለን። ግን ከዛ ከ2023 የሴል ጉዳት እና ከዛ በኋላ ከገጠመው የብሽሽት ጉዳት በኋላ በሚገባ ማገገም አልቻለም። እንዲያውም በዚህ ውድድር ዘመን በ15 የሊግ ጨዋታዎች ላይ የተሳተፈው 33 ጨዋታዎችን ነው ሳንቶስ ያደረገው። ከእነዚህ ጨዋታዎች መካከል ሶስት ጎል ነው ያስቆጠረው። ካስቆጠረው የጎል መጠን በላይ የተመለከተው ቢጫ ካርድ ይበልጣል። ሰባት ቢጫ ካርድ ተመልክቷል። ሶስት ጎል ነው ግን ያስቆጠረው። ስለዚህ ሜዳ ውስጥ ጥሩ ብቃት እያሳየ አይደለም። በቀደም ሲጮህበት ነበር እና ሰዎች እንዲያውም አንድ ዘገባ ሳይ በቅርብ ጊዜ የኮቤ ብሪያንትን የብላክ ማምባ ሜንታሊቲ ያለኝ ምናምን ብሎ ለማሳየት ሁለት መቶ ሰላሳ አንድ ሚሊዮን የኢንስታግራም ተከታይ ነው ያለው ብዙ ከክርስቲያኖ ና ከሜሲ ቀጥሎ ብዙ የኢንስታግራም ተከታይ ያለው ኔይማር መሰለኛው በጣም በትልልቅ ቢዝነሶች ለኮሜርሻል የሚፈለግ ነው። እንደምታውቂው ነይማር ትልቅ ሱፐር ስታር ነው። እዛ ላይ ነው ፖስት ያደረገው እና በጭራሽ የብላክ ማማ ሜንታሊቲ የለው የኮቤ ብሪያንትን ፎቶግራፍ ፖስት ያደርጋል። እንዲህ እስከ ጠዋት 11 ሰዓት ድረስ የውስኪ ሱስ ይዞታል እየተባለ ነው የሚወራው። ትዊች ላይ ለሊት ያነጋል ነው የሚባል የነይማር ላይፍስታይል ላይፍ ስታይል ጉዳይ ካሰሚሮ ትላንትና ቢከላከለውም የላይፍ ስታይሉን ጉዳይ መተው ነው ግን፣ በጥሩ ፊትነሱ ላይ ከተገኘ በየትኛውን ጊዜ ጨዋታ ሊያሸንፍልን የሚችል ተጫዋች ስለሆነ ኔማርን በተመለከተ ስንናገር መጠንቀቅ አለብን። የምናወራው ስለ ልዩ ተሰጥኦ ነው የሚል ተከላካዮች አሉት፣ ምንም ጥያቄ የለውም። ግን በብራዚል ሀሳብ ለህይወት ለሁለት የሚከፍል አይነት ነው። ስለዚህ ሰሞኑን ያሳየው ታንትረም ተቀይሮ ሲወጣ ያሳየው ቁጣ፣ የመልስ ምቱን እኔ ልምታ ማለቱ ጉዳቱ የፖለቲካል አቋሙ የቡድኑ ሁኔታ ኔይማርን አንጀንዳ አድርጎታል በቅርብ ጊዜ አንድ ቺያጎ ራቤሎ የሚባል ብራዚላዊ ጋዜጠኛ አለ እና ሳንቶስ ደግሞ ትልቅ የኤግዚስቴንሽል ችግር ውስጥ ነው ያለው ይላል የፋይናንስ ችግር ውስጥ ነው ያለው ኔይማር ደግሞ ለዚህ የፋይናንስ ችግር እንዴት እንደሚጠየቅ አላቅም በዚህ ምክንያቱም አልሂላል ብዙ ደጉሟል እሱ ለሳንቶስ እንዲጫወት ግን በጣም ከፍተኛ ደሞዝ ነው የሚከፈል የሚከፈለው ደሞዝና ሜዳ ውስጥ የሰጠው አገልግሎት የሚነጻጸር አይደለም። ስለዚህ ተጠያቂ ነው ወይም መተቸት ያለበት አንዳንዶቹም ፕሬዚደንቱ ነሳቸው፣ እሱ ነው መተቸት ያለባቸው የሚሉ ሰዎች አሉ። ለማንኛውም ከሁለት ሺ ሀያ ሁለት በኋላ አርባ ሶስት ጨዋታ ብቻ ነው ያደረገው በፓሪስ ሻን ጀርማ እና በባርሰሎና ወደ አውሮፓ ከሄደበት ጊዜ ጀምሮ 223 ጎሎችና 155 አሲስቶች የሰጠ ተጫዋች ነው። ይሄ ማለት በየጨዋታው የ1.22 የጎል ተሳትፎ በ90 ደቂቃው ነበረው ማለት ነው። አሁን ወደ 0.56 ወይም ከእጥፍ በታች ወርዷል የጎል ኮንትሪቢሽን። እና አሁን የሳንቶስ ደጋፊዎች ሳይቀሩ በማህበራዊ ሚዲያዎች ላይ ሲመለስ እንደዛ እንዳልፈነደቁ አሁን ደግሞ የትችት በትራቸውን አንስተውበታል። በቀደም ደግሞ ያሳየው ባህሪም ንጭንጩም በጣም አስገራሚ ነበር። ስለዚህ ይሄ ተጫዋች እንዲህ አይነት ትኩሳት በብራዚል ፈጥሯል እያለን ነው።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 ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቱ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።